ፋሲል ከተማና ቅዱስ ጊዮርጊስ ነገ የወዳጅነት ጨዋታ ያደርጋሉ ፋሲል ከተማና ቅዱስ ጊዮርጊስ የጎንደር ዩኒቨርሲቲ ሰባኛ ዓመትና የጎንደር ሆስፒታል መቶኛ ዓመት ምክንያት በማድረግ የወዳጅነት ጨዋታ ነገ ዘጠኝ ሰዓት ላይ በአጼ ፋሲለደስ ስታዲየም የሚያደርጉ ይሆናል በጨዋታ የሚገኘው ስታዲየም ገቢ ሙሉ ለሙሉ ለፋሲል ከተማ ስፖርት ክለብ ገቢ እንደሚሆን የተነገረ ሲሆን በአካል መገኘት ያልቻሉ ደጋፊዎች ክለባቸውን በገንዘብ ለመደገፍ በርከት ያሉ ትኬቶችን በመግዛት ላይ እንዳሉም ተነግሯል ጨዋታ የዩኒቨርሲቲውንና የሆስፒታሉን ምስረታ በዓል ምክንያት በማድረግ የሚከ የሚከናወን ይሁን እንጂ የአጼ ፋሲለደስ ስታዲየምን የዲሳት ማስጀመሪያ መርሃ ግብርም ይከናወናል ተብሏል። ቅዱስ ጊዮርጊስ በአዘጋጅ ኮሚቴው የተመረጠበት ምክንያት በሀገራችን ውስጥ ካሉ ክለቦች በታሪክም በስኬትም አንጋፋ በመሆኑ በእነዚህ ባሉ ስኬቶች ተመራጭ መሆኑን አዘጋጅ ኮሚቴው ለዝግጅት ክፍላችን ገልጿል። በደጋፊ ማህበሩ በኩል በርካታ ዝግጅቶች እየተደረጉ እንደሆነ ሲገለጽ በነገው ጨዋታ በዋናነት አዳዲስ የክለቡ ተጫዋቾችን ከደጋፊው ጋር ማስተዋወቅ በተጨማሪ ደጋፊዎችንና ተጫዋቾችን የእርስ በእርስ ትስስር ለማጠናከር ያለመ እንደሆነም አዘጋጅ ኮሚቴው ጨምሮ እንደሚኖረው ነግሮናል። የፋሲል ከተማ ደጋፊዎች ከረጅም ዓመታት በኋላ ከቡድናቸው ጋር የሚገናኙበት መድረክ በመሆኑ በርካታ ደጋፊዎች አጼ ፋሲለደስ ስታዲየም በመገኘት ለቡድናቸው ድጋፍ ይሰጣሉ ተብሎም ይጠበቃል።